ምን እያረገሽ ነው? ቶንኪራ በጥርሴ ብዘለዝላት ራሱ ስሜቴ ነው እኮ። ምንድን ነው ፍራሽ ላይ ሽንቷን ሸናች? እና ፍራሽ ላይ ነው የሚሸናው? ቆይ እንዴት ብዬ ነው እዛ ፍራሽ ላይ የምተኛው? ፍራሽ ላይ ሽንቷን ሸናች ትቆጭኛለሽ በቆጮ ብዬሽ ነው ኪራ፣ ይቅርታ። ምን ዝም ትላታለህ? አንተን አይደል እንዴ ይቅርታ የጠየቀች ያለች። ፀናት በእናትሽ ተይኝ እሺ። አሁን እንዴት ብዬ ነው እዛ ፍራሽ ላይ የምተኘው? ትሰማላችሁ፣ ከዚህ በኋላ እኔ እዛ ፍራሽ ላይ አልተኛም። ስትፈልግ ራሷ ሄዳ ትተኛበት። እሺ፣ የራሳችሁ ጉዳይ። ገደል ግሉ ስትፈልጉ። እንዴ ጭንቅላቴ ላይ መሽናት እኮ ነው የቀራት። የኬራ ቤት በሴቶች ተበጣበጠ። ወይ ጉር ሴሲ በዛ ጎመን ጠነዛ ይባላል። ምን ድንኩር ነው እንዴ? ብድኮ ነው። ቆይ ኬራ ስንት ነው? ሚስቶቹ ስንት ናቸው? ሚስቱ ጽናት ብቻ ነው። እኛ የዳር ነው፣ የዳር ነው እንግዲህ። ጽናትን ነው ሌሎቹ ምን ይሰራሉ? አራ ኬራ ምን እየሰራ ነው? ወይ ጉድ ጽናት እማማ ተቃጥላ ሞተች። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ውድን ተከበራችሁ ውድ የቤት ሰዎች እንድናቸው ከነጋብ ሰላም አልሐምዱሊላሂ ረቢል ዓለም እንበያላቸሁ በሰላማችሁ ይብዛ። ጽናት ድራማ ተቀጠለ ነው። ወይ ጉድ ተቃጥላ እኮ ሞተች። ወይ ያ ትዕግስት ወይ እና ያ ዝምታ ያ ጸጥ ማለት፣ ነብር ሆና እኮ ተነሳች ጽናትዬ ማለት ነው። ሴጣና አባት እንዴ ዝም ያለ ሰው ሲነሳ ይቻል ይባላል፣ እንደዚህ ያለው ነው። ትግስት ሁሉ ተማጣጥ ተላው ማለት ነው። ምንም ይበቃ የላትም እና ደግሞ ኬራ እንግዲህ ሴቶች ሁሉ እያመጣ እንዴ? ምንድን ነው ይሄ ድራማ ግን? አላለ አበላሹ ድራማውን። ምንም ድራማ ቢሆን ትንሽ እንኳን ትምህርት መኖር አለበት። ለምንድን ነው እንደዚህ ብርቅርቅቅ የሚያረጉት? በደህና ጀምሩና በእንደዛው ልጅ አዘበረግረቅ ቀረጉት። አሁንማ በቃ ዝም ብለው እንዴ ብዙ ተለፋ፣ ብዙ ደከሙ፣ ለፍቅር መጽዋት ከፈሉ፣ ተገናኙ። መጨረሻ ላይ ደግሞ በመልካም ነገር ለምን አይጨርስተም? ተርመስሱን እኮ አወጡት። ማለት አሁን ይሄ ምን ትምህርት አለው ድራማ በቃ ትምህርት አለው የተወሰነ ተወሰነ ትምህርት መኖር አለበት ማለት ነው። እና እንግዲህ ኪራ በቃ በቤቲ መንጠት የተነሳ ጽናት ጋ ጣልተዋል። ቤቱ በቃ በራሱ ቆሟል ማለት ነው። በቃ ምንቅርቅሩ ነው ተውታለ። ጽናትም ደግሞ ትግስቱ አብቅቷል ዛሬ ላይ። ትናንትና አንገቷ ትግስት የምታደርገው ጽናት ተቀይራለች ማለት ነው። ቤቲ ልትገላን ነው እንግዲህ አፍና ለመግደል ሙከራ አድርጋባታለች ማለት ነው። ቤቲ ቤቲም እንግዲህ ያው

አረምተኛ ሰው እንዴት ነው? ኒድ ለማን የሆነ እንትን እያሉት ነው ማለት ነው። በቃ ቤት አብዳለች። እንግዲህ ስላበደች ደግሞ እሷ መንከባከብ ያለባቸው በቃ እንጂ፣ የሚመጣና ይኮረኩማታል፣ የሚመጣና ይኮረኩማታል። ስታሳዝን ማለት ነው። ደግ አረገች ፍራሻቸው ላይ ሽንቷን ልቅቅ አረገች። ወይ ቤት ደግሞ አምለጠኝ፣ አምለጠኝ ነው አለች። ልጅነቷ ተዘላ መሰማን ነው

እና ወድ ቤተሰቦች ሰስ ከሌላሸሪ እያደረጋችሁ አበረታቱኝ። ኬራ እንግዲህ እያተራመሰው ነው። እንግዲህ መጨረሻ ዋና ያለን ማለት ነው። አሁን ላይ ትንሽ ያዘበራረቁት ነው። ጽናትም ትዕግስቱን ይስጥሽ። እንግዲህ ከሰው ሰው አፍነሽ ገለሽ ደግሞ ጉድ እንዳትሆኒ ማለት ነው። ትዕግስቱን ይስጥሽ ጽናት ወይ ጉድ። ትዕግስት ሲያገግል ከጽናት ትዕግስት በቃ እንዴት ነው አይታችኋ እንግዲህ እንዴት ትዕግስት እንዳለ አለቀርት